የክርስቶስ የክህነት አገልግሎት የሚል ነው። ሁላችሁን ማስታወሻ ከያዛችሁ ማስታወሻ ትይዛላችሁ፣ አንደኛ እና ሁለተኛ እያልኩ ስለምናገር ማለት ነው። ጌታ በረዳኝ መጠን የእግዚአብሔርን ቃል ተራ በተራ ማለትም አንደኛ፣ ሁለተኛ እያልኩ አካፍላችኋለሁ። የእግዚአብሔር መንፈስ እኔንም ይረዳኛል እናንተንም ይረዳችኋል። ጌታ ይባላል። የክርስቶስ የክህነት አገልግሎት እንግዲህ ጌታ ኢየሱስ ክርስቶስ ካህን ጌታ ኢየሱስ ክርስቶስ ካህን ነው። የጌታችን የኢየሱስ ክርስቶስ ክህነት ወይም ደግሞ የክህነቱ አገልግሎት ግን በሁለት ከፍለን ነው የምናየው። ጌታን የኢየሱስ ክርስቶስን ክህነት በሁለት ከፍለን ነው የምናየው። አንደኛው በአሮን ክህነት የተገለጠበትን ማለት በአሮን ክህነት ወይም እንደ አሮን ክህነት ያለው እንደ አሮን ክህነት የመጣበትን የክህነት አይነት ነው የምናየው። ሁለተኛው ደግሞ እንደ መልከ ጸደቅ የሆነውን የክህነት አይነት ማለት ነው። እንደ መልከ ሁለቱም የክህነታቸው ሁኔታ ይለያየ። እንደ አሮን የሆነው እንደ መልከ ጸደቅ አይደለም። እንደ መልከ ጸደቅም የሆነው እንደ አሮን ስላልሆነ ሁለቱንም ከመጽሐፍ ቅዱሳችን እናያለን። የጌታ ስም የተባረከ ይሁን። እንግዲህ በአሮን የሆነው ክህነት እስከ መስቀል ድረስ ነው። እንደ አሮን የሆነው የኢየሱስ ክርስቶስ ክህነት እስከ መስቀል ድረስ የሆነ ክህነት ነው። ከመስቀሉ በኋላ የአሮን ክህነት ማለትም ለኢየሱስ ክርስቶስ ምሳሌ ሆኖ ምን አይል? አይቀጥልም። ጌታ ይባላል። እንደ አሮን የሆነው ክህነት እስከ መስቀል ድረስ ነው የሆነ እንደ መልከ ጸደቅ የሆነው ክህነት ግን አሁንም በሰማይ ይሰራል። አሜን። አሁን በሰማይ እንደ መልከ ጸደቅ የሆነው ክህነት አሁን በሰማይ ይሰራል ሄያ ሆኖ በጽድቅና በሰላም በፍርድ እና በእውነትም ሆኖ ይሰራል። አሁን ማለት ነው። ስለዚህ እንደ አሮን የሆነውን ክህነት መጀመሪያ እናያለን። ምንድን ነው እንደ አሮን የሆነው ክህነት? እስከ መስቀል ድረስ የነበረው እንደ አሮን የተገለጠበት ክህነት ምንድን ነው ካል የመጀመሪያ ስለ ኃጢአታችን በእግዚአብሔር ፊት ራሱን መስዋዕት ማድረግ ነው። ስለ ኃጢአታችን በእግዚአብሔር ፊት ራሱን ምን ማድረግ መስዋዕት አድርጎ ማቅረብ ነው። በእብራውያን ምዕራፍ አስር ቁጥር አስራ ሁለት ላይ እርሱ ግን ስለ ኃጢአታችን አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ምን አለ? ተቀመጠ። የአሮን ዋናው አገልግሎት ኃጢአተኞችን በመወከል በእግዚአብሔር ፊት መስዋዕት ምን ማለት ነው ማቅረብ ነው አይደል? ስለ ኃጢአተኞች የሚሆኑ ስለ ኃጢአተኞች የሚፈስደም ይዞ በእግዚአብሔር ፊት በፍርዱ ቦታ መቆም ነው፣ መካከለኛ ሆኖ ማገልገል ነው። የአሮን ክህነት ነው መካከለኛ ሆኖ፣ እሱም ኃጢአት አለበት ፣ ህዝቡም ኃጢአት አለባቸው። ነገር ግን ለራሱም ኃጢአት እንደገናም ለህዝቡ ኃጢአት የሚሆነውን ማስተስረያ ይዞ በእግዚአብሔር ፊት መቆም ነው። ማለትም ምልጃን መፈጸም የክህነትን አገልግሎት መስራት ማለት ይሄ ደግሞ ሁል ጊዜ የሚደረግ ስርዓት፣ ኃጢአተኛ እስካለ ድረስ፣ ፈራጁ እግዚአብሔርም እስከፈረደ ድረስ ሁል ጊዜ ኃጢአተኞችን በመወከል በእግዚአብሔር ፊት የሚያቀርበው የክህነት አገልግሎት ነው። ይሄ አገልግሎት መቋጫ እስከሚያገኝ ድረስ መቋጫ እስከሚያገኝ ድረስ ሁልጊዜ ይቀጥላል ማለት ነው። መጽሐፍ ቅዱስ ግን ይሄንን አገልግሎት እንዴት እንደተቋጨ ይነግረናል። የአሮን ክህነት ክርስቶስ ጋር ሲደርስ ያቆማል። በነቢዩ በዘካርያስ ምዕራፍ 11 ቁጥር 17 ላይ አንድ የትንቢት ቃል እናገኛለን። ትንቢተ ዘካርያስ ምዕራፍ 11 ቁጥር 17 ላይ ሁላችሁም ቃሉን ማውጣት ትችላላችሁ። እንደዚህ ይላል እግዚአብሔር እንዲህ አለ፣ ዳግመኛ የሰነፍን እረኛ ዕቃ ውሰድ። እነሆ በአገሩ ውስጥ እረኛ አስነሳለሁ፤ እርሱም የጠፋውን አያስብም፣ የባዘነውንም አይፈልግም፣ የተሰበረውንም አይጠግንም፣ የዳነውንም አይቀልብም ይልና፣ ነገር ግን የሰባውን ሥጋ ይበላል፣ ሰኮናውንም ይቀጠቅጣል መንካውን ለሚተው ለምናምን ጤረኛ ወዮለት ብሎ በነቀፋ ያልፍና ሰይፍ በክንዱና በቀኝ ዓይኑ ላይ ይሆናል። ሰይፍ በክንዱና በቀኝ ዓይኑ ላይ ይሆናል። ክንዱም አጥብቃ ምንትላለች ትደርቃለች። ክንዱም አጥብቃ ምንትላለች ትደርቃለች። ቀኝ ዓይኑን ፈጽማ ትጨልማለች። የምኑ የዚህ ህዝቡን በረኝነት በትክክል ላልመራው ካህን ማለት ነው። መጀመሪያ እግዚአብሔር የክህነቱን አገልግሎት ራሱ እንደሰጠ እናያለን። እንደገና ደግሞ የክህነቱን አገልግሎት ራሱ እንደሚነጥቅ ደግሞ እናያለን። ማለት ይሄ ትንቢት ነው። እንግዲህ የካህኑ ይሄ የካህኑ ይሄ ሰነፍ የሆነው ካህን ቀኝ እጁና ቀኝ አይኑ ነው የሚደርገው። ምን ማለት ነው? የክህነቱ መስመር ይቋረጣል ማለት ነው። እግዚአብሔር ስም ይባል፣ አሜን ከሰው የሆነው ክህነት ከአሮን የሆነው ክህነት ያቆማል ማለት ነው። ይደርቃል ሲል ቀኝ አይኑ የክህነት መጀመሪያ፣ የአሮን በትር ለምልማ ነበር። ክህነቱ የተሰጠው በለመለመ በትር ነበር፣ የአሮን ክህነት የተሰጠው አሁን ደግሞ ይደርቃል፣ ያቆማል ክህነቱ ማለት እግዚአብሔር ከዚህ በኋላ በሰው የሆነውን የክህነት አገልግሎት ምን ይለዋል? ያስቆመዋል። የእግዚአብሔር ስም ይባላል። ከዚያ ራሱ እግዚአብሔር ካህን ያመጣል። ምን የሆነ ካህን ለ በሁል ጊዜ የሚቀርብ መስዋዕት ይዞ የሚቀርብ ሳይሆን አንድ ጊዜ ራሱን አቅርቦ የኃጢአትን በደልና እዳ ምን የሚል የሚያስወግድ ካህን እግዚአብሔር ያመጣል። እሱ ማን ነው? ኢየሱስ ነው፣ ጌታ ይባላል። አሜን። የአሮን አይነት ክህነት የፈጸመልን ዕብራውያን 10 12 አይታችሁታል። ዮሐንስ ወንጌል ምዕራፍ አንድ ላይ ከዚህ የተነሳ ዮሐንስ የእግዚአብሔርን በግ ብሎ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ይናገራል። ይሄ ለእስራኤል ነው የሚገባው። የእግዚአብሔር በግ ብሎ ሲናገር ለእስራኤል ይገባቸዋል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ለእስራኤላውያን በደንብ ይገባቸዋል። ለምን? ስለ ኃጢአት የሚሰዋ ምን ስለሚያውቁት በግ ስለሚያውቅ አሕዛቡ አያቅም አደለ? ስለ ኃጢአት መስዋዕት እንደሚቀርብ በእግዚአብሔር ፊት እንደሚፈስ ያ በደሙ የተነሳ ስሬት ማግኘት እንደሚችል የአሕዛቡ አለማ ያቅም እስራኤል ግን ሕግ ማለት ኪዳኑ የተመሰረተው በደም ስለሆነ ይሄ የእግዚአብሔር በግ ነው ሲላቸው ያውቃሉ፣ ምን ማለት እንደሆነ፣ በጉ ለምን እንደመጣ፣ ለምን እንደተናገረ ይገባቸዋል። የእግዚአብሔር ስም ይባላል። የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ሲል ኃጢአት ከእግዚአብሔር ጋር የለያየን፣ ከእግዚአብሔር ጋር ያፋታን፣ ኅብረት እንዳናደርግ ያደረገን ስለሆነ በዚህ ደም አማካኝነት ኅብረቱ እንደሚቀጥል ያቃሉ ማለት ነው። እግዚአብሔር ስም ይባረክ። ኤፌሶን ምዕራፍ አምስት ቁጥር ሁለትም ይህንን ነው የሚናገረው ስለ ኢየሱስ የስሬት ሆኖ ስለመቅረቡ ማለትም መስዋዕት ስለመሆኑ ማለት ሁለተኛው ከኃጢአታችን ማንጻት ነው። መጀመሪያ ስለ ኃጢአታችን መስዋዕት መሆን ነው እንደ አሮን ክህነት፣ ሁለተኛ ከኃጢአታችን ማንጻት ነው። ልብ በሉ፣ የመጀመሪያ ኢየሱስ ራሱ መስዋዕት ሆኖ ነው የቀረበው። ሁለተኛ ግን ኢየሱስ እኛን ማንጻት ነው። ምን ማለት ማንጻት ነው? ራሱ መስዋዕት አድርጎ ለእግዚአብሔር ፍርድ የሆነውን ነገር ፈጸመ። ለእኛ ደግሞስ መስዋዕት ነው ቀረበው። ቀጥሎ ግን እኛን ማንጻት ነው የሚጠበቅበት። ጌታ ይባረክ። ዕብራውያን ምዕራፍ 1 ቁጥር ሶስት ላይ ማየት እንችላለን። እርሱም ይላል የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ፣ በምኑ እስኪ በምኑ በራሱ ማለት ሌላ አንጭ የሌለበት ሰው በራሱ መንጻት ስለማይችል በመላክም ኃጢአቱ ሊነጻ ስለማይችል እንዲሁም በቅዱሳንም ደግሞ የኃጢአት ስርየትን ማግኘት አንችልም፣ መንጻትም ደግሞ አንችልም። ስለዚህ ሰው በኢየሱስ ክርስቶስ ደም ስለሆነ ስርየትን ያገኘው እንደገናም የሚነጻውም ደግሞ በዚህ ስለሆነ ኢየሱስ ኃጢአታችንን በራሱ ካነጻ በኋላ ጨርሶ በግርማው ቀኝ ተቀመጠ ይላል። እግዚአብሔር ስም ይባረግ። ይሄ እንደ አሮን ክህነት ያገለገለው አገልግሎት ነው። አንደኛ ዮሐንስ ምዕራፍ አንድ። ቁጥር ሰባት ላይ ያለውን ቃል እንመልከት። አንደኛ ዮሐንስ ምዕራፍ አንድ ቁጥር ሰባት ዮሐንስ መልእክት ማለት ነው። ዮሐንስ መልእክት እንደዚህ ይላል ለእያንዳንዳችን ኅብረት አለን ብሎ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? ያነጻናል ኃጢአት የለብንም ብንል ራሳችንን ምን እንላለን? እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። የእግዚአብሔር ስም ይባላል እሱ ራሱ ስሬት ሁኖ መስዋዕት ሁኖ የከፈለው ክፍያ አለ እንደገና ደግሞ ከኃጢአትም ደግሞ የሚያነፃን እሱ ነው ሊያነፃንም የሚችለው ደግሞ እሱ እንደሆነ መጽሐፍ ቅዱስ ይናገራል ማለት ነው የእግዚአብሔር ስም የተባረከ ይሁ የተሟላ የክህነት አገልግሎት እናያለን የተሟላ የክህነት አገልግሎት ሶስተኛ ስለ ኃጢአታችን ይቅርታን ማስገኘት ነው ልብ በሉ አሁን መስዋዕት ሁኗል አንጽቶናል እንደገና ደግሞ ስለ ኃጢአታችን ይቅርታን ምን ማለት ነው ማስገኘት ነው ይቅርታን ማስገኘት ነው መስዋዕት ሆኖ ብቻ ቢያቆም ማንጻት ባይችል ዋጋ የለው አንጽቶ ደግሞ ከእግዚአብሔር ጋር ያለውን ይቅርታ ባያስገኝልን ማለትም ባያስታርቀን ህብረት ባናደርግ እግዚአብሔር በእኛ ውስጥ እንዲኖር ባያደርግ ምን ዋጋ ምንም ዋጋ የለው የመታረቅ ዋናው ትርጉም አብሮ መኖር ነው፣ አደለ? ህብረት ማድረግ ነው፣ አደለ? አብሮ መኖር ነው፣ የቀደመውን ፍቅራችንን ማደስ ማለት ነው። የእግዚአብሔር ስም የተባረከ ይሁ ይህኛው ደግሞ እንደዚህ ይላል። ዕብራውያን ምዕራፍ ሁለት ቁጥር 17 ላይ ስለዚህ ይላል የህዝብን ኃጢአት ለማስተስርይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ምን ማለት ተገባው ይላል አሁን ልብ በሉ ይሄ እንግዲህ ህብረት እንድናደርግ ያደረገበት ነው ይሄ ኃጢአታችንን ይቅርታ አስገኘልን ማለት ለኃጢአታችን ይቅርታ አገኘን ማለት ከእግዚአብሔር ጋር ህብረት እንድናደርግ አድርጎናል ማለት ነው ዝም ብሎ እግዚአብሔር የኢየሱስ ክርስቶስ ወንድሞች እኛን አላደረገም ዝም ብሎ ዘሎ ሰው የኢየሱስ ክርስቶስ ወንድም መሆን አይችልም ይችላል እንዴ አይችልም። መጀመሪያ እግዚአብሔር እኛን የኢየሱስ ክርስቶስ ወንድሞች እንድንሆን የከፈለው ነገር አለ። ጌታ ኢየሱስ ክርስቶስ ደግሞ ወንድሞች ብሎ እኛን እንዲጠራ ደግሞ ያደረገው ነገር አለ። የእግዚአብሔር ስም የተባረከ ይሁን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል አይደል? ዝም ብሎ ወንድምነት የለም፣ ዝም ብሎ ወንድምነት የለም። እግዚአብሔር ልጁን ኢየሱስ ክርስቶስን በመላክ ለኃጢአታችን ይቅርታ ካስገኘልን በኋላ እርቁ ከእግዚአብሔር ጋር ካስታረቀን በኋላ የኢየሱስ ክርስቶስ ወንድሞች እንድንባል መብት ሰጥቶናል ማለት ነው። ስለዚህ አሁን ኢየሱስ እኛን ምኖቼ ብሎ መጥራት ይችላል፣ ወንድሞቼ ብሎ መጥራት ይችላል። ለምን? አንደኛ እግዚአብሔር አብ ጋር ኅብረት እንድናደርግ አድርጎናል። ሁለተኛ እርቅ ፈጥሮልናል። አሁን ታርቀናል። በእግዚአብሔርና በእኛ መካከል ያለውን የጥል ግድግዳ ክርስቶስ በአሮን ክህነት ተገልጦ አፍርሶት ስለዚህ ነው አሁን ኢየሱስ ምናችን የሚሆነው ካህናችን ወንድማችን የሚሆነው። የእግዚአብሔር ስም የተባረከ ይሁን። ዕብራውያን ምዕራፍ ሁለት አስራ ሦስትም ይህንን ቃል ይናገራል። ይሁት ሮሜ ምዕራፍ ስምንት ቁጥር 29 ላይ ያለውን ደግሞ እኔው በማንበብ ሮሜ ምዕራፍ 8 ቁጥር 29 ላይ ቁጥር 29 ቶቶሎ እያልኩ ነው የሚሄደው ለሰዓታችን። ሮሜ ምዕራፍ 8 ቁጥር 29 እንደዚህ ይላል ቃሉ፣ እግዚአብሔርንም ለሚወዱት